ለማቀሳሰከሎስ ምት ጽምብና ሽበሪያለች አን በጣም ገረደ ገረለች ቀጥጠኝተቸው እነሱን እኔ ጆከር በጣም በከ አለ። ከሌላ ፖለቲካ እንድትሰራብን አልፈልግም። የምታወሪውን ነገር በስነ ስርዓት አውሪ። ኦኬ ኦኬ። አትጠይቀኝ፣ እኔ ያስጠላኛል። በጣም ይመረኛል። በጣም የሚመረኝ ነገር አንዱን ነገር ልጅ አለች። መሸነፍ አልወድም

አረ፣ ተሰጥቶኝ እኮ አምስት አመት ኖርኩኝ እኮ ምንድን ነው? ትልቅ ነገር አለ ቀበቃ ከተ እኔ ራሴ ብዬሻለሁ። አረ ቀጥይ ሀሳብሽን ቀጥይ። ሀሳቤን ደግሞ ስቀጥል እናንተ ግን የተሻላችሁት እናንተ ለአማራ ድምፁ ንለጥ እኔ ደግሞ እርዳታ ካለአንቺ ከተውሽእንዴ ምራው ችግር ካንተ ከኔ ወይ ላውራ ወይ ልውጣ። በቃ አታስቁመኝ እንዴ ምንድን ነው አንተ ሁሉ ጊዜ በቃ እኔ ነኝ እንዲያባገንምትል ላውራ ወይ ደግሞ ተወኝ አጠይቀኝ ከጠይቀ ጨርስ። ማንኛችሁም ፍቅሩ ናችሁ እንዲያችሁ ነው የሚፈልገው። ዳንጆን ጥላቻ የለኝም፣ ከዋን ሰፈር ጥላቻ የለኝም፣ ከማን መድር ጥላቻ የለኝም፣ ለማንም ግፋቻ የለኝም። ራሳችሁና ራሳችሁን ቁማችሁ ራሳችሁን እንድታስጠብቁ ብቻ ነው የምፈልገው። ባለልክ ግን ለዛ ምስኪን ማህበረሰብ ለሚገደለው ማህበረሰባችን በየደቂቃው በየመካከሉ ጌምን ተጫወትን ምንም አወራን በየመካከሉ ጌምን አይደለም ከስንት አንድ የሚጫወተው እሱንም ይገባኛል ይገባ ነው። ሁላችንም እኩል ነን። እሮሚ ሞዴሬተር ስጪ ሚዩት ብቻ ማድረጊያ ሞዴሬተር ስጪ ስጫት ስጫት። ስለዚህ አሳያቸዋለሁ። እሺ እናንተ አባት ቆሻሾች ምን አባታችሁ ነው የምትሉት? ብሎክ ያረኳቸው። አትንጫጩ

ሮሚዬ እኔ ፍቅር ይቅርታሽ እኮ ነው ምልታው። ብሔራ አትሳደቡ ተዉ። ሰብስክራይብ አርጉላት ለሮሚ። ግማታ የሚያገር ግማታ ግማታ ምንድን ነው? በወድሽ የምታወሪ ለምን አታወሪ ማንች? እኔ ጆከር ልንገርህ የማወራው አንተ ዝም ስትለው፣ አንተ ሁል ጊዜ ችግር የለም እናቴ ትሙት። እኔ ሮሚ ሰው ሲያወራ አንዱ ዝም ይላል። አረ ከዛ አንዱ ዝም ይላል። አንቺ ላይ ችግር ካለብኝ በግልጽ ነው የምናገረው። አዳምጪ አሽሙር ምናምን አሽሙር ምናምን አሉድ አሽሙር ሳውራም አልሰማኝም። ምን ያልኩት በግልጽ ነው የምናገረው። እኔም በግልጽ ነው የምናገረው። አለቀ አራት ነጥብ። ከዚህ ውጭ እኔ ሁላችሁም እንደ አማራነታችሁ አሉ ናችሁ። ቁሙ፣ ተዋድዱ፣ ተፋቀሩ። እሱን ላልቆሙት ንገራቸው። እሱን ጠዋትና ማታ የሰው ፎቶ የቤተሰብ ፎቶ እየለጠፉ ዝም ብለው እያቀነባበሩ መለሚስ ላይ ብገባ እያቀነባበርኳል ፖስት ማንንም ሰው ኦኬ፣ የራሴን ቪዲዮ ነው ከአንተ ጋር ጠዋትና ማታ ሲፖስት በእናተ ጆከር። እሱን እንኳን እናቃለን እንኳን ያለውም ጠላት የሚያውቃል።

ምንሆኑ? አለ አራት አንቺ እኮ ትልቅ እህቴ እኮ ነሽ ሮሚ። ሰው እንዳይሰማኝ ያልክ እኮ ነው። ጆከር ሮሚ እንዴት ነሽ? ምን ላይ ነበራችሁ? አውሪ በቤት ሻፈንሽ እንዴ? አንተን ልዝጋባቸው እና የታባታቸው ነው የሚለፈልፈው። ጠቅላላ አራቴ ኮመንት አትስጊ። ታያቸው ያው እኔ ምን ታርቂያቸው። ቤታን እንዳይናገረ አረን ያልተን አይናገሩኝ። እኔ እኮ ምንም አይመሰኝም። ሮሚ ግን አንዳንድ የሆነ ማቃቸው ሰዎች አፋቸውን ሊከፍቱ ሊያሾሉ ሊመጣል። በጎ አንቺም ተይ፣ በቃ ከልክ ውጭ ቤት እልክ አይደለም። እኔ እኮ ምንም እኮ አላልኩም ማርያምን። ተይ፣ በቃ ሁሉንም እንደ እኔ እርግፍ ፈርገሽ፣ ተይ፣ በቃ አዳምጠኝ። እኔ አሁን ሮሜ እኔ መጠየቅ የሚችሉትኝ እየውልሽ፣ ቴክስት ያረግሽልኝ ነው አይቼዋለሁ።

ሮሚ ባንቺና ከአንቺ ጋና ከማነ ሀቢባ ጋር ልጫወት ያልኩት በዘር እንዳይቀየርብኝ ብዬ ራሱ ማለት ነው። በጌም ብጫወት አማራ አማራ እያልኩ ብነግድ ኑ ጌም እንጫወት በል። ትልቅ ባ እንዴ! እኔ አሁን በቅርብ እኮ አማራና ኦሮሞ ብሎ ጌም ሲጫወቱ ነበር አይደል? እኔ ላልተጫወትኩት እንኳን እኔ ላይ እንጣጥ እንጣጥ ማለት አይቻልም። በቃ እኔ ራሴ አመለካከት አለኝ።